የተሰቀሉ ሰዎች እጃቸው ላይ የቀረውን የጠባሳ ምልክት ያሳያሉም። በስለታለንጋ ቆስለው መስቀል በመሸከም ከወዲያ ወዲህ ተንገላተው በተዘጋጀው መስቀል ላይ በሚስማር ይቸነከራሉም። አብዛኞቻችን በጸሎትና በስግደት የምናሳልፈው የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅላት ቀን ዕለተ ዓርብ የሳን ፈርናንዶ ህዝቦች ከሌላው ዓለም በተለየ መልኩ ይህን ዕለት በግርፋት ብሎም በስቅላት ያስቡታል። እኔም በዛሬው ቪዲዮ ከልብ የመነጨ የክርስቶስን ፍቅር ከሚገልጸው ስለ ሳን ፈርናንዶ አነጋጋሪ ባህል አስቃኛችኋለሁ። ቪዲዮን ላይክ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግና የደውል ምልክቷን በመጫን የረቂቅ ዓለም ቤተሰብ ይሁኑ። የሚያደርጉትን አውቁምና አባቱ ይቅርበላቸው በላቸው። በፈረንጅኛ አፍ ጉድ ፍራይዴይ ወይም ስቅለት ዕለት አርብ። ይህች ዕለት በፊልፒንስ ስለሚገኙ የሳን ፈርናንዶ ህዝቦች የኢየሱስ ክርስቶስን ስቃይ በተግባር የሚመለከቱባት፣ ንስሐ የሚገቡባት፣ እንዲሁም ከኀጢአታቸው የሚነጹባት ልዩ ቀናት። ወጣቶች ፊታቸውን በጭንብል በመሸፈንና ስለታማ በሆነ አለንጋ ጀርባቸውን እያቆሰሉ መስቀል ተሸክመው እየተገረፉና እየተሰቃዩ ስቅላት ወደሚካሄድበት ስፍራ ያምራሉ። ይህ ባህል በሀገራችን የሚከበር ቢሆን ምን ያክሎቻችን የኢየሱስ ክርስቶስን ፍቅር በግርፋትና በስቅላት መግለጽ እንችል ይሆን? ይህ ስፍራ ኢየሱስ ክርስቶስ የተሰቀለበትን ስፍራ ቀራንዮን ይተካላቸዋል። ይህ የግርፋት ትዕይንት ፔንቴንስንያ በማለት ሲጠሩት የስቅላት ስነ ስርዓቱ ኩቱድ ሌተራይተስ በመባል ይታወቃል። ጀርባቸውን ደም እስኪወጣው በመግረፋቸው የንስሐ ምልክት ሆኖ ለፈጸሙት ኃጢአት የእግዚአብሔርን ይቅርታ የመጠየቅ ስርዓት ነው። በመቀጠል ወደሚሰቀሉበት ስፍራ ከደረሱ በኋላ ሶስት ሶስት በመሆን ራሳቸው ባዘጋጁት መስቀል ላይ 15 ቁጥር በሚሆን የብረት ሚስማር በየተራ ከመስቀሉ ጋር ይዛመዳሉም። ይህ ስርዓት ሰዓታትን የሚፈጅ ሲሆን የተሰቀሉት ሰዎች ከኃጢአታቸው መንጻት ሲሰማቸው አልያም ከመጠን በላይ ሲዳከሙ እንዲወርዱ ይደረጋል። ይህ ከሐምሳ ዓመታት በላይ እንደ ቆየ የሚነገርለት የሳን ፈርናንዶ ባህል ዓለምን ያስገረምና ለመሞከር አይደፈር የሆነ ተገኝቷል። ሕዝቦቹም የክርስቶስን ፍቅር በተግባር ለዓለም የሚያሳዩበት እንዲሁም ጥልቅ የሆነ ፍቅራቸውን የሚገልጹበት አነጋጋሪ ባህል። ታዲያ እርሶስ ስለዚህ አስደናቂ ባህል ምን ታስባላችሁ? ሐሳብ አስቴታችሁን ኮመንት ላይ በማስፈር ግለጹልኝ። ስለ ተከታተላችሁኝ እያመሰገንኩ የዛሬውን ቪዲዮ እዚህ ላይ አበቃው። ቪዲዮውን ላይክ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግና የደውል ምልክቷን በመጫን የረቂቅ ዓለም ቤተሰብ ሆኑ። በቀጣይ አቸጉድ በሚያሰኝ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።